መሴ ለጋሼ ሁሉንም ነገር ነግሬዋለሁ ብላ ስትነግረው፣ ቴዲ እንግዲህ የእኔም ነገር አበቃለት ማለት ነው፣ እሱ ታወቀ፣ ነገር ሁሉ ተበላሸ በማለት ቶማስን ካለበት ቦታ ፈልጎ አፍኖ ይዞታል። መሴ እሱ እያወቃት፣ እሷ ግን ሳታውቅ የምታወራው ቴዲ ነው። መሴ ሁሉንም ነገር እንግዲህ ለቴዲ ትነግረዋለች። ኑኑም እንደ ታፈነች ከዚህ ቤት ሰው የያዛት ነው የሚመስለኝ፣ እኔ የምጠረጥረው ከዚህ ቤት ነው እያለች ነበረ። እንግዲህ መሲ ሳታውቀው በጣም ብዙ ሚስጥሮችን እያወጣች ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ቻናል የቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንግዲህ በሀረግ ድራማ ላይ የሚታወቀው በጣም ብዙ አድናቂዎች ያሉት እና በብዙ ሰዎች ዘንድ ተወዳጅ የሆነው ያፌት በእንግዳ ድራማ ላይ የሄለን ጠላት ሆኖ መጥቷል። በዚህም ብዙዎቻችሁ በጣም ደስ እንዳላችሁ ምንም ጥርጥር የለውም። ምክንያቱም ከአንድ ሺ በላይ ያለ ኮሜንት ሁሉም እያፌት ነበር ሲል የነበረው ማለት ነው። አሁን ላይ ሄለን ሁሉም ስራዋ እየተጋለጠባት እና ሁሉም አይን ውስጥ ገብታለች። ምክንያቱም አዶኒም እንግዲህ ከሄለን ውጪ ማንንም ሰው ሊጠረጠር አልቻለም ማለት ነው። አሁን ክላሷ ውስጥ ባስቀመጠው የድምጽ ማቅጃ በጣም ብዙ ሚስጥሮችን እያወቀ ይገኛል። አሁን ላይ አዶኒና መኩ ስለ ሄለን በጣም ብዙ ነገሮችን እያወቁ ነው። አዶኒ እንግዲህ ገጠር ድረስ ሄዳ ህጻናትን አሳድጋለሁ በማለት ወደ ከተማ እያመጣች እነዚን ህጻናቶች ምን እንደምታደርጋቸው አይታወቅም። ቀደም ሲል የአዶኒ አባትም ደግሞ ከመሞቱ በፊት ስለነዚህ ህጻናት ሲያወራ ሰምቶ ነበረ። ሄለንም ገጠር ድረስ ሄዳ ይሄንን ነገር ማለቷና ህጻናቶችን አሳድጋለሁ በማለት ብዙ ህጻናትን እየሰበሰበች እንደሆነ መኮ ደርሶበት የላ አዶኒ ሲነግረው፣ አዶኒ ደግሞ ለያፌት ሁሉንም ነገር ነግሮታል አባቱ እና የኑኑ እገታ ላይ ደግሞ ይህንን ነገር ያካሄደው አንድ ሰው ነው፣ ምክንያቱም የመኪናው የታርጋ ቁጥር አንድ አይነት ነው በማለት አዶኒ ተናግሯል ማለት ነው። ያፌት እንግዲህ እህቱንም የገደለቻት ሄለናት ብለው ያስባል ማለት ነው። ይሄ ቤት የኔና የእህቴ እንደዚሁም የቤት ሰዎቴ ብቻ ነው እያለ ሲዝት ነበረ ማለት ነው። እንግዲህ አሁን ላይ ሎሊትና ያፌት ቀጥታ ጦርነቱን የጀመሩት ይመስላል። ምክንያቱም ምንም የተደበቀ ነገር የለም። በፊት ለፊቷ ይሄ የቤተሰቦች ቤት እና የህቴ ቤት ነው እያለ ሲነግራት ነበረ ማለት ነው። እሷም ደግሞ አሁን እኮ የቶሚ ቤት ነው እኔ ደግሞ የእሱ ሚስት ነኝ እያለች በግልጽ ስትነግረው ነበረ ማለት ነው። አሁን ላይ ሄለን ወይም ደግሞ ሉሊት ያፌት ለበቀል እንደመጣና የሆነ ነገር አስቦ እንደሆነ በደንብ አውቃለች ማለት ነው። እንግዲህ አሁን ላይ የእሷን ስራ ለማወቅ በጣም በጉጉት ላይ ያሉ እና ዶኒና መኮ አሉ ማለት ነው። አሁን ላይ እነዚህ ሶስቱ አንድ ጋር ሆነው የሎሊትን ስራ ለማጋለጥ እየሞከሩ ነው ማለት ነው። አሁን ላይ ትሄድም ከዚህ ነገር እጁን ለማውጣት ሞከራ እያደረገ ነው። እንግዲህ መሲህ ካላገኘህኝ እና እኔ የማላውቀው ከሆነ ከዚህ በኋላ ስልኬ ላይ እንዳትደውልልኝ እያለችው ነበር። እሱም ደግሞ ሊያገኛት እንደሚፈልግ እና ነገር ግን ካገኛት በኋላ ደግሞ ጥላው እንደማትሄድ ስታገኘው በግልጽ እንደምታውቀው እና ነገር ግን ደግሞ እሱን ለመቀበል ፈቃደኛ እንደማትሆን እርግጠኛ ሆኖ እየነገራት ነበረ ማለት ነው። መሲም እሱን እኔ ካየሁ በኋላ በወስን አይሻልም በማለት እንግዲህ ቀጠሮ ላይ በነበሩበት ሰዓት ነበረ ሄለን ደውላ፣ መሲ ስለ ሄለን የያዘችውን መረጃ ሁሉ አግኝታባት ስለነበረ ውጭ እየጠበኩች ነው ብላ እየነገረቻት እንግዲህ፣ በዚህ ሰዓት ነው መሲ ለቶማስ ሁሉንም ነገር እየነገረችው ማለት ነው። በዚህም አጋጣሚ የመሲ ታስታውሳለች አታስታውስም የሚለው የጥርጣሬ አሁን ሄለን ሙሉ በሙሉ ማስታወስ እንደምትችል እርግጠኛ ሆናለች ማለት ነው። ነገር ግን ይህን ያላወቀችው እናቷ እንደዚሁ እህቷ ደግሞ መስሄ እንደምታስታውስ እንዳያውቁባት እየፈራች ነው። ምክንያቱም እናቷ መስሄ እንደምታስታውስ ካወቀች ይህንን ነገር ሁሉ ለምን ማድረግ ፈለገች በሚል ልክ እንደ ወንድሟ እንዳለ ቤተሰቡ ሊቀይሟት ይችላሉ ማለት ነው። ነገር ግን እሷ በምን ምክንያት ይህንን ነገር ማድረግ እንደፈለገች ማንም ሰው ሊያዳምጣት ፈቃደኛ አልነበረም። አሁን ወንድሟ መኮን ቢሆን እንደምታስታውስ ሲያውቅ ግን ለምን ይሄን አደረገች ብሎ ምክንያቷን እንኳን አልጠይቃትም። አሁንም በእናትና በእህቷ ላይ የሚፈጠረው ነገር ቢኖር ይህ ነው ማለት ነው። ሔለን እንግዲህ መሴን በጣም በተደጋጋሚ ታስፈራራታለች። ቤተሰቦች ያሉት እጅ ላይ ነው እያለች በቤተሰቦቿ ታስፈራራታለች። አሁን መሴ ምንም አይነት ነገር ማድረግ አትችልም። የሆነ ነገር አድርጋ ቢታወቅባትም እንኳን ቤተሰቦቿ ትልቅ አደጋ ውስጥ እንደሚገቡ ስለምታውቅ ምንም ነገር ለማድረግም ሆነ ከሄለን ምንም አይነት መረጃ ለማግኘት ሙከራ እያደረገች አይደለም ማለት ነው። እንግዲህ ቴዲ ሄለንን ከዚህ በኋላ ስለ አንድ ህይወት አይመለከተኝም ብሎ ስልክ ዘግቶባት ነበር። በዚህም እንግዲህ ምን እንደማደርግ አሳያሃለሁ እያለች ሄለን ስትዝትበት ነበር ማለት ነው። ወደፊትም በመጀመሪያው ህይወት እንዳትሰበሪ ጠንከር ማለት አለብሽም እያለ አስቀድመው እየነገራት ነበር፣ ስለ ወደፊት ህይወቱ ማለት ነው። አሁን ቴዲ ወደፊት ምናልባት ከእሷ ጋር አብረን ልንሆን እንችላለን የሚል ትልቅ ተስፋ ስለነበረው እሷ የምትለውን ነገር ሁሉ እያደረገ እስካሁን አብሯት ቆይቷል። ከዚህ በኋላ ግን አንቺ የምትይኝም ምንም አይነት ነገር ማድረግ አልፈልግም፣ ስለአንቺ አይመለከተኝም ብሎ ስልክ ዘግተውባት ነበር። አሁን ላይ ይህንን ሁሉ ነገር ሚስጥር የሚያውቀው አቶ ቶማስ በቴዲ እጅ ውስጥ ነው ማለት ነው። ይህንን ሚስጥር ከመሲና ከቶማስ ውጪ ማንም ሰው ስለማያውቅ አሁን ቶማስ ደግሞ በእሱ እጅ ስር ስላለ ምንም እንደማያመጣ በደንብ እርግጠኛ ነው። መሲ ብዙ ነገር ብታውቅም ነገር ግን ደግሞ እሷ ባታውቀውም ለእሱ ግን ጥሩ ስሜት እንዳላት በደንብ ተረድቷል ቴዲ። ስለዚህ ምንም አታደርገኝም፣ ምናልባትም ደግሞ ለትንሽ ጊዜ ልትርቀኝ ትሞክር ይሆናል። ነገር ግን ከዚህ በኋላ በማንኛውም ሰዓት ከእሷ ጎን ነው መሆን የምፈልገው ይህንን ካወቀች ደግሞ ትረዳኛለች ብሎ ስላሰበ ለመሲ ሁሉንም ነገር አስረድቶ ከመሲ ጎን ለመሆን ወስኗል። መሲ ቴድን ተቀበለው ይሆን ወይስ ደግሞ አትቀበለው ይሆን? ሰው የዘራውን ያጭዳል። በጭካኔውና በፍትህ አልባነቱ ሞትን የሚመኝለት የአንድ አገር ንጉስ ነበር። ነገር ግን ይህ ንጉስ ያልጠበቀ አዋጅ አስነገረ። አዋጁን ከዚህ በኋላ የከዚህ በፊቱ አስቀያሚ ግብሬን ትቼ አዲስ እና ንጹህ ሰው ለመሆን ወስኛለሁ የሚል ነበር። በነቂስ ወጥቶ ንጉሱ ያስተላለፈውን አዋጅ የሰማው ህዝብም እጅጉን ተደንቋል። እርስ በርሱም እንዴት ስንዲሆነ ምን ቢያይ ነው በማለት አዋጁን እርስ በርሱ ያደንቀው ጀመር። አሁንም ንጉሱ ድምፁን ከፍ አድርጎ ከዚህ በኋላ ጨካኙ ንጉስ፣ ፍትህ አልባው ንጉስ የለም ሲል በአደባባይ ቃል ገባ። ቃልንም ጠብቀው እንደ ቃሉ ሆነ፣ ደጉ ንጉስ በሚል መታወቅም ጀመረ። ከወራትም በኋላ ይህንን ያልጠበቀው ፍጹም ለውጥ የተመለከተ አንድ ባለሟል እንዲህ አይነት ለውጥ በልቡ ምን እንዳሳደረበት የማወቅ ፍላጎቱ ጨምሮ ንጉስን የለወጠውን ምክንያት ጠየቀው። ንጉሱም እንዲህ መለሰለት፤ በጥብቅ ደኑ ውስጥ ሳልፍ አይኔ በአንድ ተሳዳጅ ቀበሮ ላይ አረፈ። ቀበሮውን ወደ ጉድጓድ ገብቶ ለማምለጥ ሲሞክር አዳኝ ውሻም እግሩን ነክሶ ጉዳት ስላደረበት ቀበሮው በቀሪ ዘመኑ አንካሳ ሆኖ ቀረ። በዚህም ልቤ ተነክቶ ወደ መንደሩ በተመለስኩ ጊዜም አንድ ሰው ትልቅ ድንጋይ አንስቶ ውሻውን ሲያሳድደው በወረወረውም ድንጋይም ውሻውን እግር ሲሰብረው ተመለከትኩ። የሚገርመው ነገር ግን ሰውዬው ድንጋዩን ወርውሮ ብዙም ሳይራመድ ከየት እንደመጣ ባላየው ፈረስ እርግጫ ጉልበቱን በመመታቱ አካል ጉዳተኛ ሆነ። ፈረሱም ተራግጦ ወደ መስኩ ሲሮጥ ገደል ውስጥ በመግባቱ እግሩን ተሰብሮ እንዳልሆነ ሆነ። የእነዚህም ክስተቶች ሁናቴ ባስተዋልኩ ጊዜ አእምሮዬ መልሶ መላልሶ መጥፎነት የባሰ መጥፎነትን ይወልዳል ሲል አቃጨለብኝ። እናም በዚህ እኩይ ምግባሬ የምቀጥል ከሆነ በባሰ መጥፎነት መወሰዴ ስለገባኝ ራሴን ለመለወጥ ውሳኔ ደረስኩ፣ በማለት በዝርዝር አስረዳው። ያም ሰው የንጉሱን ሐሳብ ይሰማ ነበረው፣ በሌላ እኩይ ሐሳብ ተውጦ ነበር። የንጉሱ ንግግር ከሰማ በኋላ ንጉሱን ጥዬ በንግስናው መንበር የምቀመጥበት ሰዓት ደርሷል። እንዴት ሳድርጌ ይህን ጅላጅል ንጉስ ከመንበሩ ላይ ልጣለው እያለ ሴራውን እያው ጠነጠነ ሲራመድ ደረጃውን ስቶ ከፍተኛ ይወድቅና አንገቱን ተሰብሮ በዚያው ከዚህች ዓለም ተሰናበታት። ሰው የዘራውን ያጭዳል ነው ነገሩ። ኩርንችት የኩርንችትን ፍሬ ነው የሚያፈራው እንጂ ወይን አያፈራም። እኩይነትም የትሩፋት ስራን አይሰራም። የሚገባበት ማን እንደሆነ አይታወቅምና አርቀ አትቆፍረው መሳሳት ለስጋ ለባሽ የሚስማማው በመሆኑ ክፋት ቢያድርበትም ዋናው ማሰሪያ ውሉ ከክፋቱ ተመልሶ ከስህተት መማር መቻሉ ነው ቅንነትን ገንዘቡ ያደረገ ምንኛ ታደለ ስለዚህ ሰው የዘራውን ያጭዳል ሁልጊዜም ቢሆን ለሰዎች መልካምና ቅን መሆንን ይልመድብን ጤፍ የዘራ ጤፍ እንደሚያጭድ ሁሉ መልካም ነገሮችን የዘራ መልካም ነገሮች ይገጥሞታል አንተ ለሰዎች መልካም ሳትሆን ሰዎች ለአንተ መልካም እንዲሆኑልህ በፍጹም አጠብቅ። ሁሉም የሰጠውን ነው መልሶ የሚቀበለው። ስለዚህ ሁልጊዜም ቢሆን ለሰዎች መልካም እንሆን።